አ ሁ ሳ 3ት የኳስ ቀበበት ከመሀል የተሰነጠቀ ኳስ። ፋሲል ከነማዎች ሁለተኛ ጎን ፍለጋ ከመስመር ፈጣን የሆነው ኳሱን ለመቆጣጠር የሚችሉ ተጫዋቾች የተሰጠው ኳስ። ከመስመር በኩል ሌላ ሻጋሪ ኳስ ሳሳምንም ነገ ማዋአን ጊዜ እስፔክታክል ለአስደና ጭምር ድፍረት ያለው ተጫዋች ቆንጆ በሆሊ ወይም በመቀስ ለማስቆጠር ነው የሞከረው። ቅድም በጣም ቀላሉን ኳስን ያባከነ አሁን ደግሞ በጣም ከባዱን ነው የሞከረው። ቅድም በሰውነቱ ግብ ጠባቂ መሸወድ አይችልም ነበር። መስፍን ጊዜ በሰውነት አንድ ስቴፕ ማሳት ድሪብል አብዶ ማድረግ ኳሱን ቺፕ ማድረግ በቪዲዮ አይቶት በእርግጠኝነት አጨራረሱን አስተካክሎ በቀጣዮቹ ዓመታት በጣም ጥሩ አግቢ መሆን የሚችል ተጫዋች ይመስለኛል ማለት ነው። በርከት ያሉ የፋሲል ከነማ ደጋፊዎች ሜዳ ላይ ቡድናቸውን ከመደገፍ ባለፈ የተለያዩ የተቃውሞ ወረቀቶችን ይዘው ገብተዋል። ምናልባት በዘንድሮ የውድድር ዓመት ውጤት ደሰኛ ያለመሆን ማሳያ ይዘዋቸው የገቡት ወረቀቶች ናቸው። በቀጣይ አመት የተሻለ ፋሲል ከነማን የሚፈልጉ ደጋፊዎች አሉ። ከመስመር ዮሴፍ መሀል ላይ ግሩም ኳስ ላሬዶ አሬዶ አናሰር አይላ ብዙ ጊዜ የሬድዋን እና የሬድዋን እንደዚህ የተረጅም ፓሶች እንደ ቴክስት ሜሴጅ ነው የሚገቡት ይባላል አይደል? እንደ ቴክስት ሜሴጅ ነው የሚደርሱት። እንደው ጫናቸው በትክክለኛው ቦታ በትክክለኛው ሰዓት ይደርሳሉ ለማለት። እንደው ብዙ ሲጫወት አላየትም። መሀል አይ ሀቅ መስመር ስልሳ ሰባተኛው ደቂቃ ላይ በላይ ታደሰ የተጫዋቾችን እያስጠነቀቁ ነው የሚገኙት። ክፕሮቬ በዘንድሮ ውድድር አመት እንደ አምናው ስኬታማ ጊዜ እያሳለፈ አይደለም። ይሄ ተጫዋች ጎሎችን እየፈጠረ አደለም፣ ለጎል የሚሆኑ መነሻዎች እየሆነ አደለም። ምናልባት ወደኋላ የራቀበት ሲዝን ነው ይሄ ሲዝን ይት ጋትኩት ረዥም ኳስ ከሲዳማ ቡና ነባር ተጫዋቾች መካከል አንዱ ነው። ከአዲስ አበባ ከነማ ጀምሮ ሲዳማ ቡና በተለይ ላለፉት ሶስት አመታት ወጥነት ቡድኑ ከሚፈልገው የጨዋታ እቅድ ጋር እየሄደ ያለ ተጫዋች ነው። ዘጠኝ የግብ ሙከራዎች የተደረጉበት ጨዋታ ነው። ነገር ግን አንድ ጎል ብቻ ነው የተቆጠረበት። ይህ ጨዋታ ከመስመር ደስታ ወደ ሳጥን ፋሲል ገብረ ሚካኤል ኳሱን ይዞታል። ፋሲል ከነማ ደጋፊዎች መበስክስታ ነው ዛሬ የቡድን ህይወት ከሚባሉት ውስጥ ደጋፊዎች ትልቁን ቦታ ይዛሉ። በየትኛውም ቡድን ውስጥ ደጋፊዎች ጀርባ የቡድንን ጫና ይሸከማል። በእርግጥ የሚሰራው ሜዳ ላይ ቢሆንም የሜዳው ህይወት ግን እስትንፋስ የሚቀጥለው በደጋፊዎች ነው። ከሰዓትን ውጭ የፕሮቬ አሁንም ሌላ ሽግግር፣ ሌላ ሙከራ ምናልባት ሳጥን ውስጥ አንኳስ ተወሰደበት። አይ ሲዳማ ቡና ደጋፊዎች አሜዳ ላይ በቡድናቸው እንቅስቃሴ ደስተኛ አይደሉም። ተካለኝ አማካኝ ክፍል ላይ ሌላ ሽግግር ተካለኝ ነገር ግን

ሲዳማ ቡና ደጋፊዎች ድምጽ ለጊዜው ዝቅ ብሏል። ምናልባት ጎል ሲያስቆጥሩ ድምፃቸውን ጎልቶ ልንሰማው እንችላለን። አሁን ይበል ጫና የፈጠሩ ቢኒያም በጫና ውስጥ ሆኖ ነው በግንባሩ ኳሱን የነካው ሬዲዋ ናስር ፋሲል ከነማ ደጋፊዎች የመጨረሻ ሳምንት 2013 ላይ ሻምፒዮን የሆኑበትን ጊዜ የሚያስታውሱ ነው። አምስት ጨዋታዎች እየቀሩት ነበር ሻምፒዮን የሆነው ያኔ ፋሲል ከነማ። ሙጂብ ቃሲም በውድድር ዓመቱ ሀያ ጎሎችን ያስቆጠረበት ዓመት ነበር። ከፊት እስከ ኋላው ድረስ በጣም የተደራጀ ቡድን ነበር። ሚኬል ሻማኪ ግብ ጠባቂ መሃል ተከላካዮቹ ከድር ኩሊባሊ እና ያሬድ ባየ፣ እኔው ካሳሁን ከቀኝ፣ አምሳሉ ጥላሁን ሳኛ ከግራ፣ መሃል ክፍል ላይ ሌላ ሕይወት ያለው እንቅስቃሴ ሀብታሙ ተከስተ በዛ በመለዮ አሁን በዚህ እንቅስቃሴ የማየው አደገኛ ኤሪያ ላይ ሲዳማዎች ኳሶች የተነጠቁ ነው። የቅድሞ አይነት የቢኒያም አይነት የመልሰው ማጥቃት ሩጫ በፋሲል በኩል ብናይ ብዙ የሚያስገርም ሊሆን ይችላል። መኳንንት ሳጥን ውስጥ ምኞት ደበበ፣ ሁለቱም መረቦች ላይ የራስን ጎል አጣፍቶት ነበር መኳንንት ግራ ሳይድ ደስታ ዮሐንስ የተሻለ ዴሊቨሪ በቆሙ ኳስ አልቻለም። ሁለት ኳስ አሁን ግን በክፍት ጨዋታ ጥሩ ኳስ ምናልባት የምኞት ውሳኔ ትክክል ይመስለኛል። ምክንያቱም ባይጨርፈው ኖሮ ክፕሮቪል ከኋላኝ ኳስ ያስቆጥረው ነበር። ሬድዋን ደስታ ኳሱን በረዥሙ አቤ አውጥቶታል። መስፍን ሙዚ ወደ ማን ሜዳ ገብቶ ሁሉንም እያገዘ ነው። ቢኒያም ፕሬስ ለማድረግ ሲሄድ ሌሎች ሩን ጓደኞቹ እዛው ናቸው ያሉት እና ቢያንስ የሲዳማ ቡና ቶሎ በድጋሚ በቢላ ቶሎ እንዳይመጣ ጫና እንዳይፈጥር ጥቂት ሰከል በረከች አይቶታል አይቶታል። ፋሲል ከነማ በዚህ አይነት መንገድ ዘላለም አባት አስቆጥሮ ነበር። ተመልከት፣ ቅድም የተመለከት የሬድ ዋንድ ለደስታ ዮሐንስ ምኞት ተጨርፉበት ኳሱ ያው ደግነቱ ኢላማውን አልጠበቀም። እዛ ውጭ ግን ምኞት ባይነካው ከፕሮቪል ወቀት እንኳስ ያገኘው ነበር። ጥሩ ውሳኔ ምኞት አህ አን ሲዳማ ሆነው ነው ለሞመንታም ይግሩም ሽግግር ይገዙ ቦጋለ ይገዙ ቦጋለ። አሁን እንደገና ሌላ ኳስ ይገዙ ሰበሰባቸው አንድ ላይ በጣም ሌት ይገዙ ባለበት ሳለ ይሰናል ፋሲል መፈተን ይችል ነበር። ሰፖርት ይፈልግ አጠገቡ አብዛኛው የሉም ማንም። ከዛ በኋላ ምርጫ አልነበረውም። ወደኋላ ሱምሴዲን የተከላካይ መስመር ክፍሉን እያገዘው ነው። አቤል ግሮም ኳስ የተመጠኑ ረዣዥም ኳሶች የሚሰጥበት መንገድ ይገርማል። ከጨዋታ ውጭ ነው ወይስ አይደለም? ሌላ ኳስ ቢዲያም ከጨዋታ ውጭ እንቅስቃሴ ጨዋታ ውጭ ይመስላል። በአንለል ባንዲራ ተነስቷል። ይህ ነው የሲዳማ ቡና አደጋው። ስሜ ደግሞ ቀደም ያልኩ ከጀርባ ያለው ስፔስ በደብ መከላከል አለባቸው። ሰባ አምስት ደቂቃ። እስካሁን የጨዋታ ኮከብ የፋሲል ደጋፊዎች እውነት ነው። ብዙ ነገር እያሳዩ ነው። የበልጣውን ሲዳማ ቡና ፑሽ እያደረገ ከመጀመሪያዎቹ ከ245 መጀመሪያ አጋማሽ ወደዚህ ያሉ ካሉት ከቅያሪ በኋላ የተሻለ ይመስላል። በቂ ባይሆኑ ቢያንስ የፋሲል ተከላካዮች በጫና ውስጥ እንዲከላከሉ አስገድዷቸዋል። ኪፕሮቪል ፈጣን ነው። ሳይድ ኔኳስ አይደለም። ተመልከት አይደለም፣ ቢኒያም አይደለም። ግን ታይት ነው በጣም ቪያር የሚፈልግ ከውስጥ ነው ያወጣው። ይሆናል ግን ቢኒያም የመስመር ዳኛው ባንዲራ በአንድ ላይ ሲሞክር መስፍን ጊዜ በደንብ አርጎን ያዳነበት ግን ሪባውንድ ያንኳስ ማስቆጠር ይችላል። አዲሴ ካሳ ከተጫዋቾቻቸው ጋር እየተነጋገሩ ነው የሚገኙት። አጠገባቸው ደግፍ አለሙን አቁሞ እያነገሩ ይገኛሉ። ፋሲል ገብረ ሚካኤል ጉዳት አስተናግዷል። ፋሲል ከነማ ደጋፊዎች የመጨረሻውን ሳምንት ጨዋታ በደል ሀብታሙ ካሳ ምናልባት ሳይታሰብ የመጀመሪያ መጫወቻ ዕድል ሊያገኝ ይችላል። ማንም ማን ቢገባውን የፋሲል ደጋፊዎች ግድ የላቸውም። ምክንያቱም ዛሬ ሴሌብሬት ለማድረግ ብቻ የመጡ ይመስላል ደጋፊዎቹ። ብዙ ነገርን ያሳዩ ዛሬ ከህዳር በኋላ ከህዳር ሲታጠም በኋላ ጎሎ የተቆጠረበት መንገድ ይሄ ነው። ነፃነቱ ይገርማል። እንኳን ስኩስኩስ ሲያስቆጥር ያምን ነፃነት እራሱ ምኞት ያመነው አይመስልም። በጣም ጣን ፍሪደም ነበረው ጎሉ ሲያስቆጥር፣ አጎሉ የተገኘው ካልተጠበቀ ምንጭ ነው። ምኞት ደበበ የውድድር አመቱ ሶስተኛ ጎል ያስቆጠረው ለመስመር ዮሴፍ ረጅም ኳስ እግሩም የመጀመሪያ ንክኪ ለማድረግ ሞክሮ ነበር። ነገር ግን ኳሱን አስቻለው ሲሆንና በሚገባል ተቆጣጠረውን ኳስ ወደ ውጭ ወጥቶበታል። የዮሴፍ የሚገለብጣቸው ኳሶች ግን እጅግ በጣም ድንቅ ናቸው። ኳሶቹ ተካሊ ደጀዴ አንድ ሁለት ንክኪ አድርገው እንደገና ቢኒያም ቢኒያም ወደ ሳጥን ለመግባት ጥረት እያደረገ ነው የሚገኘው። ነገር ግን ደግፌ ቀጠናውን ተቆጣጥሮታል። ፋታ የለሽ፣ ጉልበተኛ፣ ፈጣን ይህን ኳስ ምናልባት አይበልጥ ደግፌ ይደርሷል። ስለዚህ የማዘሙት ያዋጣል። እንከታ ክሮስ የሚያደርገው ይመስል ነበር። ኳሱ ቢኒያ ነው ስፕሪንት ያደረገው። መኳንት በጣም ከጥልቅ የራሱ ሜዳ ለስፕሪንት የሚያደርጋቸው ሩጫዎች ለሲዳማ ቡና ተከላካዮች ፈታኝ ነበሩ። አጨራረሱ ግን ይህንን ጥረቱን ዋጋ ቢስ ያደረገበት ይመስላል። ተጫዋች ቅያሬ አሰልጣኝ ውበቱ አባተ ወጣት ተጫዋቾችን የቀየረ እየተጠቀመ ነው የሚገኘው። በተጋጣሚ ሜዳ ሳጥን ውስጥ ትርምስ አለ። የሚጣሉ ኳሶች አብዛኛውን ጊዜ ከኳሶቹ መምጣት በፊት ያለው የአእምሮ ጨዋታ ነው። ጨዋታውን ለማሸነፍና ለመቆጣጠር ምክንያት የሚሆነው ነው መስሎ ኳሱን ይዞታል። ሸምሰዲን መሀመድ በማጥቃት ውስጥ ተመልሶ መጥቶ አጥቅቶ እየተመለሰ ነው የሚገኘው። ሁለቱን ስራ እየሰራ ነው የሚገኘው። ፈጠን ሬድዋን ፈጣን ብሎ የማጥቃት ትራንሽን ሊጀምር ነበር፣ ግን ሸምሰዲን ፊትለፊት ሆኑ። ኳሱን ራሱ የጠበቀ ሙከራ አለም። ለሸምሰዲን ባህር ዳር ስቴዲየም ላይ አናጋው ባደግ ከመሃል ሜዳም እንደዚህ አይነት ታክል ጎላ ገብቷል።

ሳጥን ጋርም እርጋታና ጥራት ደግሞ ይጎላል። አሁን ሌላ ኮሊዥን አለ፣ ጉዳት አለ፣ ተጫዋች ቅያሬ አለ። አናጋው ባድረግ ያሬ ዳዊት አብዱ ሰመድ አሊ፣ ሃይማኖት ወርቁ፣ ተክሉ ታፈሰ በወቅቱ ከነበሩ ጠንካራ ተጫዋቾች መካከል በወላይታ ዲቻ ይጠቀሳሉ። አዲሴ ካሳ ቡድናቸው

ኮንዥን ሲገባ ላ የሁለት አርባ አምስት ሲበልጥ የሲዳማ ቡና ፔስ ተከላካዮቹ ላይ ይበልጥ ጫና መፍጠሩን የተመለከት ነው። ሸምሰዲ ሙሀመድ ባለፈው አመት አንበሪቾ ድራሚ ላ ስቆጠረ ጎድ አይረስ ተለይ ለመውረድ ጥቂት በቀረ ቡድን ለመሸነፍ ጥቂት ቀርቷቸው በነበረበት ሳን ያዳናቸው ፊቱ ላይ የምታየው ስሜት ግን ጉዳቱ ከባድ ይመስላል። ሸምሰዲ ምናልባት የሚቀጥል አይመስልም። ኳንት ተመልከት ሜንጭ ፊዚዮ መቀጠል አይችልም እያሉ ስለዚህ፣ መቀየር አለበት። ከባድ ጉዳት። ተቀይሮ ገብቶ ተቀይሮ መውጣት ግዴታ ውስጥ ወድቋል። ለወጣቱ ተጫዋች ጌታ ሸምሰዲ ተነሳ። መግበግና አንድ በቀኛ አንድ በኛ በቀኛ አሁን ግን ሰዓተን ውስጥ ፋሲል ገብረ ሚካኤል ጎል እንዳይቆጠርባቸው ከለከለ። ደስታ ጥሩ ኳስ ነው ያሻመው። ምጃኪ ፕሮቪን ኳሱ ለማስቆጠር ተቃርቦ ነበር አምልጦታል። ይገዙ ጠንካራ ምትነ የመታው ፋሲልን ፈትኖታል። ሳሙኤል በድጋሚ የመጣው ኳስ ሲላማው መጠበቅ አልቻለም። ቻ ለማጥቃት ለሲዳማ ቡና ይመስላል። ደግፌ በሚገባ ሳሙኤል ቆንጆ ኳስ ነው ያዘጋጀለት። ዞሮ እስኪመታ ብሎክ ይደረግበታል። ስለዚህ ከፊት ተንደድሮ ለመጣው ሰጥ ዳዊት አዳግም አወቀ በቢኒያም ጌታቸው ተተክቷል። ቢኒያም ጌታቸው አደስተኛ እንደማይሆን ግልጽ ነው። ግብ ጠባቂው ቦታውን እንዲለቅ ወይም ደግሞ በሰውነት ሲሆን ነገር ማድረግ መኳነት ማለፍ ይችላል። ምናልባት ጠልፎት ይወድቃል። ብዙ አማራጮች አሉት። እንደ አዲስ አበባ ከነማ ያ በጣም ጎል ሲያገባ ነው። ድሬዷ በመጠኑ ኮንፊደንሱ በመጠኑ ተቸግሮ ነበር። ግድ ጎል ማስቆጠር ጀምሮ ነበር። አምና ከንግድ ባንክ ጋር ሻምፒዮን ሆኗል። ጥሩ ጊዜ ነው ያለው። የዘንድሮ ግን አንድ ጎል ብቻ ይበልጥ ኮንፊደንሱን የሸረሸሩ ይመስለኛል። አንዳንዴ ከጎል ጋር እየተገናኘ የምትስትባቸው አጋጣሚዎች ያወርደዋል ግን አቅም ያለው አጥቂ ነው። ፈጣን ነው። ቀዳዳዎችን ማየት ይችላል። ሳጥን ውስጥ አሁን ሬዲዋን ኳሱን ለማሻገር ሞክሮ ነበር፣ ነገር ግን ኳሱ ብሎክ ተደረገ። አስቻለው ዮሴፍ ስፍጥሩ የጨዋታ ጊዜ ነው እያሳለፈ የሚገኘው ዛሬ የኳሱን አቅጣጫ የሚገለብጥባቸው ንቅጆዎች ሁሉም ደግሞ ከጫና ጫናው የሚያሸንፍባቸው ሽግግሮቹ ጥሩ ናቸው የአንድ ስድስት ቁጥር ሚና የሆኑትን ነገሮች እያደረገ ነው የሚገኘው የተጫዋች ቅያሪ ኤፍሬም ሀይሉ አሸምሸዲን መቀጠል አልቻለም በኤፍሬም ሀይሉ ይተካል ከቃል ኪዳን ጋር ነው ንክኪ የተፈጠረው ሁለቱም ለኳስ ነው የሄዱት። ሰማል መሰለኝ ስልጣን ግበቱ። ምክንያቱም የተጎዳት ተጫዋች አለ፣ በረከት ግዛው። ሸምሰዲን እንቀጥለዋል። እምን አልባት እየቆየ እየቆየ ሴት ህመሙ እየጠፋለት የመጣ ይመስላል። የበረከት ግዛው ጉዳት እንደዚሁ ምናልባት በበረከት ግዛው ሊሆን ይችላል። የሚገባው ግን፣ ሊመጣ የነበረው መጀመሪያ የተዘጋጀው ቁጥር የሸምሸዲ ነበር። ኤፍሬም ኃይሎ እግሩ ላይ ምልክት አለ። ሸምሰዲ ኮንፈርተብል አይመስልም። አራት ደቂቃ ከባከምት ውጭ እነዛን የመጨረስ አቅም አለኝ ያለው ይመስላል። በረከትም ያገባል። ቢጫ ካርድ ይጭ ፋሲል

ቢጫ ካርድ ነው። የቃል ኪዳን ጌት ካትኩት ማላ ዮሴፍ ዮሴፍ ረዥም ኳስ ለደግፌ የመጨረሻውን ኳስ በፍጥነት ዳግም አወቀ። ተከላክሎታል። ጥሩ ተስፋ ካላቸው ተጫዋቾች መካከል አንዱ ነው ዳግም። ኦ ወደ ሰዓት እንደገና ደስታ የመታው ኳስ በቀጥታ ወደ ውጭ ወጥቷል። ስድስት ደቂቃዎች ተጨምረዋል። ፋሲል ገብረ ሚካኤል ሌላ ካርድ የተሰጠው ተጫዋች ነው። ሁለቱም ቃል ኪዳንም ፋሲልም የሰዓት ማባከን ነው። አሰልጣኙ ውበቱ አባተ ምናልባት ከቅርብ ጊዜ ጨዋታዎች ውስጥ ተረጋግቶ የመራው ጨዋታ ይሄ ነው። በጫና ነፃ የሆነ ጨዋታ ነው። በአዳማ ከነማው ጨዋታ እንዲሁም ከዛ በፊት በነበሩት ጨዋታዎች ውስጥ